የነበራችሁ ተመልካቾቻችን በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። ሬቨረንድ ተዘራ ያሬድ ነኝ፣ ከክብር ህይወት ቤተ ክርስቲያን። በጌታ በኢየሱስ ስም ለሁላችሁም ሰላምታችን ይድረሳችሁ። ባለፉት ተከታታይ ጊዜያቶች ስለ ጽድቅ በክርስቶስ ኢየሱስ ስላለን ጽድቅ እየተማረን ያለ ነበረ። በዚህ ውስጥ ደግሞ ብዙ መልካም ነገሮችን እንዳገኛችሁ አምናለሁኝ። አሁንም ደግሞ በዚህ ትምህርት ውስጥ ያገኛችሁትን ነገር ደውላችሁ እንድትነግሩን የተጠቀማችሁትን ነገር እንድትነግሩን በዚህ ሰዓት ላበረታታችሁ ወዳለሁኝ። ዛሬም ደግሞ እስካሁን ስንማራቸው የነበሩትን ትምህርቶች ወደ ማጠቃለያው እየሄድን እንሄዳለን። በዚህና በሚቀጥለው ክፍል ላይ ይህንን ትምህርት እንጠቀልለዋለን። ነገር ግን ከዚህ በፊትም እንደነገርኳችሁ ይሄ ትምህርት በጣም ሰፊ ስለሆነ ለረጅም ጊዜ ያስተማርኩትም ትምህርት ስለሆነ ለአንድ ዓመት ያክል ያስተማርኩት ነው። መጽሐፍ ቅዱሳችሁን በጥልቀት እንድታውቁ እነዚህን ሲዲዎች ወስዳችሁ እንድትሰሟቸው አግኝታችሁ እንድታዳምጧቸው አበረታታችኋለሁ። ምክንያቱም አማኝ በዚህ ምድር ላይ አሸናፊ ሕይወት እንዲኖር በክርስቶስ ኢየሱስ የተሰራለትን በተለይ ስለ ጽድቁ በትክክል መረዳት አለበት። ያንን ሲረዳ ተጽዕኖ ማምጣት ይችላል። መጽሐፍ ቅዱሳችንን ስናጠና በዚህም ትምህርት ላይ ስንማር የተለያዩ መሰረታዊ የሆኑ ነጥቦችን እያስረዳን ሄደናል። የመጀመሪያው ነጥብ ጽድቅ በእምነት እንደሆነ ጽድቅ ማለት ደግሞ በእግዚአብሔር ፊት ያለምንም ሀፍረት ያለምንም ኩነን ያለምንም መሸማቀቅ የመቆበን መብት ማግኘት እንደሆነ ተነጋግረናል። ከዛ በኋላ ብዙ ነገሮች ካወራን በኋላ ከጽድቃችን ተነስተን ያወራ ናቸው ነገሮች አሉ። የጽድቅ በረከቶች በሚል ነበረ፣ በተከታታይ ቀናቶች እና ሳምንታት እየተማርን ያለ ነው። የጽድቅ በረከቶች በሚለው ውስጥ ብዙ ነገሮችን ስናይ ነበረ። ዛሬ ያንን ሀሳብ ነው እየጠቀለልኩት የሚሄደው። ምሳሌ ምዕራፍ 14 ቁጥር 18 ላይ፣ ምሳሌ ምዕራፍ 4 ቁጥር 18 ላይ። ሌላኛው ጻድቅ በመሆናችን ያገኘነውን በረከት ይናገራል መጽሐፍ ቅዱስ እንደዚህ ይላል። የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወጋጋን ነው ብሎ ይናገራል። በአዲሱ ትርጉም የጻድቃን መንገድ ሙሉ ቀን እስኪሆን ድረስ ብርሃኑ እየጎላ እንደሚሄድ የማለዳ ወጋጋን ነው ብሎ ይናገራልና በክርስቶስ ኢየሱስ ጻድቅን ከሆንን በኋላ ያገኘናቸው አንደኛው በረከት ይሄ ነው። የድሮ ትርጉም የጻድቃን መንገድ ግን እንደ ንጋት ብርሃን ነው ሙሉ ቀን እስኪሆን ድረስ እየተጨመረ

ጌ ዳርከ እንደዳርከ ል ን ብሎ ይናገራል። በዚህ ክፍል እንደምታነቡት የጻድቃን መንገድ የሚባላለሁ ወይም የጻድቃን ህይወት ማለት ትችላላችሁ። ግን የተመሰለው ልክ ከዚህ በፊት ባነበረው ክፍል ላይ ጻድቃን እንደ ዘንባባ ተብሎ እንደተመሰለው እዚ ጋር ደግሞ የጻድቃን መንገድ ደግሞ የተመሰለበት ሞን ልክ እንደ ሙሉ ቀን። የጻድቃን መንገድ ግን እንደ ንጋት ብርሃን ነው። ስለዚህ የንጋት ብርሃን እንደሚሆነው ተመሳሳይ ነው። የጻድቃን መንገድ ወይም የጻድቃን ህይወት ይላል። አይቹት ወይ ኦፍ ዘ አፕራይት ላይክ ዘ ላይት ኦፍ ኤርሊ ሞርኒንግ ጌትስ ብራይተር ኤንድ ብራይተር ቲል ዘ ፉል ዴይ ብሎ መጽሐፍ ቅዱሳችን ይናገራል። የጻድቃን መንገድ ሙሉ ቀን እስኪሆን በደንብ ልታስተውሉ ይገባል። ፉል ዴይ ነው ሙሉ ቀን እስኪሆን ማለት እስከ ምሽቱ 12 ሰዓት ማለቱ አይደለም። ፉል ዴይ ወይም ደግሞ ኑን ዴይ የሚለው መጽሐፍ ቅዱስ ፀሐይ በአናታችን ትክክል የምትሆንበትን እያስረዳ ነው ያለው። በዛ ሰዓት ፀሐይ በአናታችን ትክክል በምትሆንበት ሰዓት ጥላችን ከሁሉም አቅጣጫ ወደ ታች ይወድቃል። ስለዚህ ምንም አይነት ጥላ የራሳችን ጥላ ወደ ተለያዩ ግድግዳ ክፍሎች የምናይበት አይኖርም ማለት ነው። ልክ እንደዚሁ የጻድቃን መንገድ አለ። ልክ ጥላ የለሽ እስኪሆን ድረስ እግዚአብሔር ጨለማን በሙሉ እስኪያስወግድ ድረስ በህይወታቸው የጎ የጎደለ ነገር እስከማይኖር ድረስ እግዚአብሔር እያበራ እየጨመረ እያደገ ይሄዳል። ስለዚህ በክርስቶስ ኢየሱስ ከጸደቅን በኋላ አንዱ የጽድቅ በረከት ምንድን ነው? ህይወታችን እየጨመረ እያደገ እየበዛ እየሰፋ እግዚአብሔር ያየልን የመጨረሻው ክብር ጋር እንደምንደርስ መጽሐፍ ቅዱሳችንን ይናገራል። ስለዚህ እንደ ንጋት ብርሃን ንጋት ብርሃን የሚለውን ኦር ይለዋል። የብራይስቱ ቃል ቱቢ ቢ ኦር ቢካም ላይት ማለት ብርሃን እየሆነ ይሄዳል። ዛሬ ያላችሁበት ያላችሁበት የመጨረሻ ብርሃን አይደለም። ዛሬ ካላችሁበት በተሻለ መልኩ ደግሞ ሕይወታችሁ እየጨመረ እየበራ እየደመቀ ይሄዳል። ሻይን ቱቢካም ላይት ቱቢካም ብራይት ይላል። ማለት በጣም አስደናቂ የሆነ በጣም የሚገርም እየሆነ እየጨመረ የሚሄድ መልካም የህይወት ጎዳና ይኖራቸዋል ይላል። ስለዚህ ምን እስኪሆን ድረስ ነው የሚለው? ሙሉ ቀን ሙሉ ቀን የሚባለው ኑንዴ ወይም ይሄ በከቀኑ ስድስት ሰዓት እና ሰባት ሰዓት ላይ ያለው ነው። የሙሉ ቀን የሚለውን የብራይስቱ ቃል ከን ብሎ ይናገረዋል። ምን ማለት ነው? እስኪቆም ድረስ ማለት የእናንተ ህይወት መጨረሻ ላይ የሚቆመው በእግዚአብሔር ክብርና ብርሃን ተሞልቶ እንደሆነ ስታብሊሽ እስኪ ጸና ድረስ ማለት ሙሉ ቀን ላይ እግዚአብሔር ምንም ጨለማ የሌለበት ምንም ዳርክነስ የሌለበት ህይወት ላይ እስኪሆን ድረስ እየተጨመረ ነገራችሁ እንደሚበዛ መጽሐፍ ቅዱስ ይናገራል። ፊክስ እስኪደረግ ድረስ እግዚአብሔር ያየላችሁ ክብር ጋር ደርሳችሁ ነገሩ እስኪ ጸና ድረስ የእናንተ ነገር እየጨመረ የእኛ ነገር እየጨመረ እንደሚሄድ ይናገራል። ስለዚህ እግዚአብሔር ነገሩን እስኪያጸናው ነገሩን በሙሉ ቀን ላይ እስኪያደርሰው ድረስ ጻድቃን ነገራቸው ይጨምራል። ስለዚህ በክርስቶስ ኢየሱስ ከጸደቃችሁ ልትናገሩት ይገባል። የኔ ነገር እየጨመረ ይሄዳል፣ እየበዛ ይሄዳል፣ እየሰፋ ይሄዳል፣ እየጠነከረ ይሄዳል። የኔ ነገር እየለመለመ ይሄዳል። የጀመርኩት ማናቸው መልካም ነገር በጌታ በኢየሱስ ስም ከቀን ወደ ቀን እየጨመረ ይሄዳል። የኔ ህይወት፣ የኔ ነገር፣ የኔ አገልግሎት፣ የኔ ስራ በኢየሱስ ስም እየጨመረ ይሄዳል እያለን ልናውጅ ይገባል ምክንያቱም ይሄኛው አንደኛው በክርስቶስ ኢየሱስ በማመናችን ካገኘነው ጽድቅ የተነሳ የተሰጠ የጽድቅ በረከት ስለሆነ ማለት ነው መጽሐፍ ቅዱስ እንደገና በምሳሌ ምዕራፍ 10 ቁጥር 11 ላይ እንደዚህ ብሎ ይናገራል የተለያዩ ቁጥሮችን እናያለን በዚህ ክፍል ውስጥ መጽሐፍ ቅዱስ ምሳሌ ምዕራፍ 10 ቁጥር 11 ላይ የጻድቃን አንደበት የህይወት ምንጭ ናት፣ መዓት ግን የክፎችን አፍ ይዘጋል ይላል። የጻድቃን አንደበት የህይወት ምንጭ ናት፣ ወይም የጻድቃን ንግግር ማለት ትችላላችሁ። የዕብራይስጡ ቃል ፔ የሚል ቃል ነው የሚጠቀመው። የጻድቃን ንግግር የህይወት ምንጭ ናት ማለት ህይወታችሁ ከንግግራችሁ ውስጥ እንደሚወጣ፣ በጻድቃን ቋንቋ ውስጥ ያለ የህይወት ድምፅ እንዳለ የጻድቃን ድምፅ የህይወት ምንጭ እንደሆነ መጽሐፍ ቅዱስ ይናገራል። የህይወት ምንጭ፣ የደስታ ምንጭ፣ የጥበብ ምንጭ፣ ሶርስ ኦፍ ጆይ ኦር ፒውሪፊኬሽን ወይም ደግሞ ሶርስ ኦፍ ዊዝደም እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ አንደበታችንን በትክክል እንጠቀምበት ይገባል። ምክንያቱም መጽሐፍ ቅዱሳችን ህይወትና ሞት በምላስ እጅ ነው፣ የሚወዷትም ፍሬዋን ይበላሉ ብሎ በምሳሌ ምዕራፍ 18 ቁጥር 21 ላይ ይናገራል። አንደበታችን ህይወታችንን ለመምራት ህይወታችንን ወደ ተለየ አቅጣጫ ይዞ ለመሄድ በጣም ትልቅ አቅም እንዳለው እንድታውቁ ያስፈልጋል። ምክንያቱም አንደበታችን ወደሚናገረው ህይወታችን የሚሄደው ለዚህ ነው። መጽሐፍ ቅዱሳችን የጻድቃን አንደበት የህይወት ምንጭ ናት። ስለዚህ አፋችሁ ከሚያወጣው ነገር ህይወታችሁ ስለሚጠግብ የምትናገሩት ነገር ህይወት ያለበት ህይወትን የሚያስተላልፍ መሆኑን ሁልጊዜ ዩሃፍቱ ሜክ ሹር ማለት እርግጠኛ ልትሆኑና በአንደበታችሁ የምትናገሩት ነገር ህይወታችሁን ፍሬ እንዲያፈራ የሚያደርግ መሆኑን ልታስተውሉ ይገባል። እንደዚሁ ምሳሌ ምራፍ አስር እዛው ቁጥር 16 ላይ የጻድቃን ደሞዝ ይላል ህይወትን ታስገኝላቸዋለች፣ የክፎች ትርፍ ግን ቅጣትን ታመጣባቸዋለች ይላል። የጻድቃን ደሞዝ የሚለው ነገር አለ። ጻድቃን ደሞዝ አላቸው። እሱም ደግሞ ምንድን ነው ህይወትን የሚያስገኝ ደሞዝ እንደሆነ መጽሐፍ ቅዱስ ይናገራል። እነዚህ በሙሉ የጽድቅ በረከቶች ናቸው። በመጽደቅ የሚገኙ በረከቶች ናቸው። ጽድቅ ደግሞ በስራ የሚገኝ በልፋት የሚገኝ ነገር አይደለም። ጽድቅ መጽሐፍ ቅዱስ ሮሜ ምዕራፍ 10 ቁጥር 10 ላይ እንደምንሳው በልቡ አምኖ በአፉ መስክሮ ይድናል ይላል። ስለዚህ በልቡ ጌታ ኢየሱስ ክርስቶስን ያምናል፣ ጌታ ኢየሱስ ክርስቶስ የሰራለትን ስራ ያምናል። ያመነውን ደግሞ በአፉ ይመሰክራል። በዚያን ጊዜ መጽሐፍ ቅዱስ እንደሚለው ጽድቅ እንደሚገኝ ይናገራል። እንደዚሁ ቁጥር 20 ላይ ደግሞ እዚያው ምሳሌ ምዕራፍ አስር ቁጥር 20 ላይ ሌላኛውን የጽድቅ በረከት ይናገራል። የጻድቅ አንደበት የነጠረ ብር ነው ይላል። የክፉ ሰው ልብ ግን ርባና የለውም ብሎ ይናገራል። የጻድቅ አንደበት የነጠረ ብር ነው። ስለዚህ የምንናገራቸው ነገሮች መልካም የሆኑ ህይወታችንን ወደ መልካም አቅጣጫ ይዘው የሚሄዱ ሊሆኑ ይገባል። ቁጥር 21 ላይም የጻድቃን ከንፈሮች ብዙዎችን ያንጻሉ፣ ተላሎች ግን ከማመዛዘን ጉድለት ይሞታሉ ይላል። ስለዚህ አንደበታችን ብዙዎችን ሊመግብ ብዙዎችን ሊያንጽ ለብዙ ሰዎች መልካምን ነገር ሊናገር፣ ለዚህ ተጠርተናል። ብዙ ክርስቲያኖች እንደሚያደርጉት አንደበታቸው ለአንደበታቸው ለአንድ ብዙ ክርስቲያኖች ግድ የላቸው ማለት የሚናገሩትን ነገር አያስተውሉም። የፈለጉትን መናገር ምንም መብታቸው እንደሆነ ነው የሚያስቡት። መጽሐፍ ቅዱስ ግን አንደበታችን ብዙዎችን ሊመግብ፣ ንግግራችን ምናልባት በጽሁፍ ሊወጣ ይችላል። ንግግራችን በተለያየ መንገድ ሊወጣ ይችላል። ከኛ የሚወጣው ነገር መጽሐፍ ቅዱስ ምንም እንዳለበት ይነግረናል። መጽሐፍ ቅዱስ በአዲስ ኪዳንም ላይ ሲነግረን ምን እንዴት መናገር እንዳለብን በቆላሲያስ ምዕራፍ አራት ቁጥር አምስት ላይ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ ለእውነት ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን ብሎ ይናገራል። ስለዚህ ንግግራችን ሕይወታችንን የመቀየር ሕይወታችንን የማበላሸት አቅም አለው። መጽሐፍ ቅዱስ በያዕቆብ ራፍ ሶስትም ላይ አንደበት እሳት እንደሆነ የፍጥረትንም ሩጫ እንደሚያቃጥል በጣም አስደናቂ በሆነ መልኩ የሚያብራራልን መጽሐፍ ነው። በዚህም ላይ በጣም ሰፊ ጊዜ ያስተማርኩበት የአንድ በት ሀይል የሚል በዚሁ እንደዚሁ ተቀምጬ በማስተምረው ትምህርት ውስጥ ሰሙታላችሁ። ነገር ግን ሲዲዮን አግኝታችሁ ሙሉውን መስማት ይቻላል። ቁጥር 24 ላይ እንደገና ምሳሌ ምዕራፍ 10 ቁጥር 24 ላይ ክፉ ሰው የፈራው ይደርስበታል ጻድቅ የሚመኘው ይፈጸምለታል ይላል። ስለዚህ ጻድቅ ከሆናችሁ አንደኛው በረከት እግዚአብሔር ምኞቶቻችሁን ሁሉ የመፈጸም የምትመኙትን ነገር የመፈጸም ተስፋ ገብቶላቸዋል። አንደኛው ይሄ በረከታችን ነው። እንደገና ቁጥር 25 ላይ አውሎ ነፋስ ሲነሳ ክፎች ተጠራርገው ይወሰዳሉ ይላል፣ ጻድቃን ግን ለዘላለም ጸንተው ይኖራሉ ይላል። ስለዚህ እግዚአብሔር የጸና መሰረት ላይ አስቀምጦናል በክርስቶስ ኢየሱስ ባገኘነው ጽድቅ ምክንያት እንደዚሁም ቁጥር 30 ላይ ጻድቃን ፈጽሞ አይነቀሉም ይላል። ማለት የጻድቅ ህይወት ስታብሊሽድ የሆነ ህይወት ነው፣ በምንም ነገር ሊነቀል አይችልም። ክፉዎች ግን በምድር አይኖሩም ብሎ ይናገራል። እንደዚሁም ቁጥር 31 ላይ የጻድቃን አንደበት ጥበብን ያፈልቃል፣ ጠማማ ምላስ ግን ትቆረጣለች ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ በክርስቶስ ኢየሱስ ያገኘነው ጽድቅ በእኛ ህይወት ላይ የጨመራቸው በጣም ብዙ አስደናቂ በረከቶች እንዳሉ ልታስተውሉ ይገባል። ኢዮብ ምዕራፍ 17 ቁጥር 9ም ላይ የእግዚአብሔር ቃል ሲናገር ጻድቃን ግን በያዙት መንገድ ይጸናሉ ንጹህ እጅ ያላቸውም እየበረቱ ይሄዳሉ። ዘራቸስ ዊል ቢ ስትሮንገር ኤንድ ስትሮንገር ይላል። ጻድቅ ሰው እየጠነከረ እና እየበለጠ እየጠነከረ ይሄዳል። ዘራቸስ ዊል ቢ ስትሮንገር ኤንድ ስትሮንገር፣ ወይም በአማርኛ መጽሐፍ ቅዱሳችን ጻድቃን ግን በያዙት መንገድ ይጸናሉ። ወይም ምን ይላሉ እንግሊዝኛው? ሞር ፓወርፉል። ዘራቸስ ዊል ቢ ስትሮንገር ማለት እየጠነከሩ፣ እየበረቱ፣ እያደጉ ይሄዳሉ ብሎ መጽሐፍ ቅዱስ አንደኛውን የጽድቅ በረከት እንደገና ይነግራናል። ኢዮብ ምዕራፍ 36 ቁጥር 7 ላይ ደግሞ የእግዚአብሔር ቃል ሌላኛውን የጽድቅ በረከት ሲነግረን 36 ቁጥር 7 አይኖቹን ከጻድቃን ላይ አያነሳም ይላል ከነገስታት ጋር በዙፋን ላይ ያስቀምጣቸዋል ለዘላለምም ከፍ ከፍ ያደርጋቸዋል ይላል። አሜን። በጣም አስደናቂ ቃል ነው። አይኖቹን ከጻድቃን ላይ አያነሳም። እግዚአብሔር አይኖቹን ከጻድቃን ላይ አያነሳም። ከነገስታት ጋር ደግሞ በዙፋን ላይ ያስቀምጣቸዋል ማለት ነገስታት በዙፋን ላይ ልክ ከነገስታት ጋር ምክንያቱም ያገኙት ጽድቅ አለ። ለዘላለምም ከፍ ከፍ ያደርጋቸዋል። ስለዚህ በክርስቶስ ኢየሱስ በማመናችን ባገኘነው ጽድቅ ምክንያት እግዚአብሔር በማቋረጥ መልኩ ወደሚያስደንቅ ከፍታ ጋር ይዞን ይሄዳል። ከተዋረዱ ሰዎች ጋር ሳይሆን ከነገስታት ጋር በዙፋን ላይ ያስቀምጣቸዋል ብሎ መጽሐፍ ቅዱሳችን ይናገራል። ሃሌሉያ። መጽሐፍ ቅዱስ እንደገና በምሳሌ ምዕራፍ 11 ቁጥር 8 ላይ ሲናገር ሌላኛው የጽድቅ በረከት ነው ይሄ ጻድቅ ከመከራ ይድናል። ምናልባት የተለያዩ መከራዎች ጻድቅ ሊመጡበት ይችላሉ። በተለያዩ የመከራ ህይወቶች ውስጥ ሊያልፍ ይችላል። የተለያዩ ጭንቀቶች፣ የተለያዩ በህይወት ውስጥ የተለያዩ ቻሌንጆችን ሊያልፍ ይችላል። መጽሐፍ ቅዱስ ግን ጻድቅ ከመከራ ይድናል፣ ይልቁንም መከራው በክፉ ላይ ይደርሳል ይላል። እሱ የዳነበት መከራ ግን በክፎች ላይ ግን ያ መከራ እንደሚደርስ መጽሐፍ ቅዱስ ይናገራል። ወይም ጻድቅ ከጭንቀት ወይም ከመጨናነቅ ይድናል ይለዋል አንደኛው የእንግሊዝኛ ትርጉም ጻድቅ ከጭንቀትና ከመጨናነቅ ማለት ከውጥረት ከሆነ ህይወት ውስጥ እግዚአብሔር ያድነዋል ይታደገዋል። ክፉ ሰው ይላል ቁጥር ዘጠኝ ላይ ባልንጀራውን በአፉ ያጠፋል፣ ጻድቃን ግን በእውቀት ያመልጣሉ። አያችሁት። ጻድቅ አንደኛው ማምለጫው መንገዱ ማወቅ ነው። ብዙ ሰዎች አለማወቃቸውን የእግዚአብሔርን ቃል አለማወቃቸውን በእግዚአብሔር ቃል ላይ አለመበረታታቸውን እንደ ትልቅ ነገር አድርገው ሲያውት ታያላችሁ። መጽሐፍ ቅዱስ የሚነግረን ምንድን ነው? ጻድቃን የሚያመልጡት በእውቀት ነው። አለማወቅ ጻድቅን ችግር ውስጥ ሲከተው ታያላችሁ። ስለዚህ ለማወቅ የምትከፍሉት ዋጋ በሙሉ ባለማወቅ ከምትከፍሉት እንደሚያንስ ልታስተውሉ ይገባል። የትኛውንም አለማወቅ ከህይወታችን ላይ ለማስወገድ ጠንክረን ልንሰራ ይገባል። ቁጥር 10ም ላይ ቀጥሎ እዛው ምሳሌ 11 10 ላይ ጻድቃን ሲሳካላቸው ከተማ ደስ ይላታል፣ ክፉዎች ሲጠፉ እልልታ ይሆናል ብሎ ይናገራል። ጻድቃን እንዲሳካላቸው የእግዚአብሔር ፕላን ነው። በየትኛውም የህይወት አቅጣጫ ላይ ተሰማርታችሁ ሊሆን ይችላል። አስተማሪ ልትሆኑ ትችላላችሁ፣ ተማሪ ልትሆኑ ትችላላችሁ፣ የመንግስት ሰራተኛ ልትሆኑ ትችላላችሁ፣ የግል ስራ የምትሰሩ ልትሆኑ ትችላላችሁ። በየትኛውም የህይወት አቅጣጫ ላይ በተሰማራችሁበት ቦታ ላይ እግዚአብሔር እንዲሳካላችሁ ፕላኑ ሲሳካላችሁ ደግሞ ከተማ ደስ ይላታል ብሎ መጽሐፍ ቅዱሳችን ይናገራል። ስለዚህ አያችሁ ጻድቅ እዛው ቁጥር ዘጠኝ ላይ እንዳነበብኩላችሁ በእውቀት ያመልጣሉ ይላል። አለማወቅ በጣም በጣም በጣም ከፍተኛውን ዋጋ የሚያስከፍለን ነገር እንደሆነ እንድታውቁ ያስፈልጋል። ብዙ ክርስቲያኖች ለማወቅ ዋጋ ሲከፍሉ አታዩም። የእግዚአብሔርን ቃል ለማወቅ የእግዚአብሔርን ቃል እውነቶች ለማወቅ እና ለመረዳት ዋጋ ሲሰጡ አታዩም። ብዙ ክርስቲያኖች ባለማወቅ ውስጥ ነገሮችን ባለመረዳት ውስጥ ይመላለሳሉ። ይሄ ደግሞ መልካም አይደለም። ለማወቅ የተለያዩ ነገሮችን በማድረግ የእግዚአብሔርን ቃል ማወቅና መታጠቅ አለብን። አያችሁት፣ በማወቅ ውስጥ ጥንካሬ አለ አለ። በማወቅ ውስጥ ብርታት አለ። በማወቅ ውስጥ ዝግጅት ይኖረናል። በማወቅ ውስጥ መጠንከ እና ለእግዚአብሔር ነገር መቆም የሚባለው ነገር መጽሐፍ ቅዱሳችን በሕይወታችን እንደሚመጣ ይናገራል። እንደዚሁም ሌላኛው የጽድቅ በረከት ምሳሌ ምዕራፍ 11 ቁጥር 28 ላይ በሀብቱ፣ የሚታመን ሁሉ ይወድቃል፣ ጻድቃን ግን እንዳረንጓዴ ቅጠል ይለመልማሉ ይላል። በሀብቱ የሚታመን ሁሉ ይወድቃል፣ ጻድቃን ግን እንዳረንጓዴ ቅጠል ይለመልማሉ። ጻድቅ ግን እንዳረንጓዴ ቅጠል ይለመልማሉ። በሀብቱ የሚታመን ይወድቃል፣ ይጠፋላል። አያችሁት? ሀብት መታመኛ አይደለም። መጽሐፍ ቅዱስ መታመኛ እግዚአብሔር እንደሆነ በብዙ ቦታዎች ላይ ይናገራል። ስለዚህ ጻድቃን ግን እንደ አረንጓዴ ቅጠል ይለመልማሉ። ስለዚህ እግዚአብሔር ሁልጊዜ ለጻድቁ ያለው በረከት ምንድነው? ልምላሜ ነው፣ ጥንካሬ ነው። በዘመናት መካከል መልካም ሲሆኑለት ማየት ነው። እንደዚሁ ምሳሌ ምዕራፍ 12 ቁጥር 3 ላይ ደግሞ ሰው በክፋት ላይ ተመስርቶ ሊጸና አይችልም፣ ጻድቃን ግን ከቦታቸው አይነቃነቁም ይላል። ጻድቃን የሆኑ ሰዎች በክርስቶስ ኢየሱስ ጽድቅን የተቀበሉ ሰዎች ከቦታቸው እግዚአብሔር ከተከላቸው ቦታ ላይ አይነቃነቁም፣ አይነቀሉም፣ ወይም አይጠፉም ብሎ መጽሐፍ ቅዱሳችን ይናገራል። እዛው ምዕራፍ 12 ቁጥር 26 ላይ ምሳሌ ላይ እንደዚህ ብሎ ይናገራል፣ ጻድቅ ሰው ለወዳጁ መልካም ምክር ይሰጣል፣ የክፎች መንገድ ግን ወደ ስህተት ይመራቸዋል። ስለዚህ ጻድቅ ሰው በምክርም የሚሰጠው ምክር አለ ወይም ለወዳጁ መሪ ነው የሚል ሀሳብ አለው። ጻድቅ ሰው ለወዳጁ መልካምን ምክር ይሰጣል። ስለዚህ ከአንደበታችን የሚወጣው ምክር ብዙ ሰዎችን ወደ ትክክለኛው መንገድ የሚመራ ይሆናል። እንደዚሁ ምሳሌ ምዕራፍ 13 ቁጥር 9 ላይ የጻድቃን ብርሃን ደምቆ ይበራል ይላል፣ የክፎች መብራት ግን ይጠፋል ይላል። በድሮ ትርጉም ስታነቡት ይሄ በጣም ፓወርፉል የሆነ ነገር ይነግራቸዋል። ሁልጊዜ ለጻድቃን ብርሃን ነው ይናል ሁልጊዜ ለጻድቃን ብርሃን ነው። የጻድቃን ብርሃን ደግሞ ደምቆ ይበራል ብሎ መጽሐፍ ቅዱስ ይናገራል። ብርሃን የሚለውን መጽሐፍ ቅዱስ ክፍሎችን ስታጠኑ ወይም ብርሃን የሚለውን ሀሳብ በዕብራይስጡ ቃል ኦር ይለዋል። የጻድቃን ደስታ ማለት ነው። የጻድቃን ቀን፣ የጻድቃን ህይወት ማለት ነው። የጻድቃን ፊት ማለቱ ነው። ወይም የጻድቃን የሚሰሩት ስራ ክንዋኔ ፕሮስፔሪቲ ላይት ኦፍ ፕሮስፔሪቲ ይለዋል መጽሐፍ ቅዱስ። ስለዚህ የጻድቃን ህይወት የጻድቃን ጻድቃን እየበሩ እየደመቁ እየለመለሙ እየጠነከሩ ህይወታቸው በብዙ አቅጣጫ ተጽዕኖ እየፈጠረ እንዲሄድ የእግዚአብሔር ቃል ይናገራል። እንደዚሁ ምሳሌ ምዕራፍ 13 ቁጥር 21ና 22 ላይ እንደዚህ ብሎ ይናገራል። መጥፎ ድል ኃጢአተኞችን ይከታተላል፣ ብልጽግና ግን የጻድቃን ዋጋ ነው። ብዙ ክርስቲያኖች ስለ ብልጽግና ሲነገር ብዙ አይደሰቱም፣ ወይም ደግሞ ብልጽግና የሚያስፈልግም የማይመስላቸው ሰዎች አሉ። ይሄ ግን ትክክለኛ አመለካከት አይደለም። መጽሐፍ ቅዱስ መጥፎ ዕድል ኃጢአተኛን ይከታተላል፣ ብልጽግና ግን የጻድቃን ዋጋ ነው ይላል። እግዚአብሔር በነገር ሁሉ እንድትበለጽጉ ካላችሁበት ከየትኛውም ነገር እንድትወጡ የወሰነላችሁ ውሳኔ ስለሆነ የእግዚአብሔርን ቃል እውነት ልታምኑና ልትቀበሉ፣ ያንንም እውነት ላይ ደግሞ ራሳችሁን ልትመሰርቱ ይገባል። ከዛ ደግ ሰው ይላል ልጅ ልጆቹ ውርስ ትቶ ያልፋላል፣ የኃጢአተኞችም ሀብት ግን ለጻድቃን ይከማቻል ብሎ ይናገራል። አያችሁት? ኃጢአተኞች የሚለፉበት የሚሰሩት ማናቸውም ሀብታቸው በሙሉ እግዚአብሔር ለጻድቃን ነው የተከማቸው ብሎ በመጽሐፉ በዚህ በእግዚአብሔር ቃል እውነት ላይ እናገኛለን። እንደዚሁም ምሳሌ ምራፍ 14 ቁጥር 30 አራት ላይ ሲናገር እንደዚህ ይላል፣ ጽድቅ ሕዝብን ከፍ ከፍ ታደርጋለች ብሎ ይናገራል። ስለዚህ ጽድቅ ወይም በክርስቶስ ኢየሱስ የተቀበልነው ጽድቅ እያንዳንዳችንን ወደ ከፍታ እግዚአብሔር ወዳየልን ወደ ከበረ ነገር ይዞን እንደሚሄድ መጽሐፍ ቅዱስ ይናገራል። እነዚህ በሙሉ ማነብላችሁ ጥቅሶች በሙሉ በጽድቅ ውስጥ ያሉ በረከቶች፣ በመጽደቅ ውስጥ በክርስቶስ ኢየሱስ ከጸደቅን በኋላ እግዚአብሔር ለእኛ የመደባቸው በረከቶች እንደሆኑ እንድታስተውሉ ያስፈልጋል። ምክንያቱም እግዚአብሔር ለልጆቹ ወይም በክርስቶስ ኢየሱስ ላጸደቃቸው የወሰነው በረከት አለ። ምሳሌ ምዕራፍ 15 ቁጥር 6 የጻድቅ ሰው የጻድቃን ቤት በብዙ ሀብት የተሞላ ነው የክፎች ገቢ ግን መከራን ታመጣባቸዋለች ብሎ ሲናገር ታያላቸው። የጻድቃን ቤት በብዙ ሀብት የተሞላ ነው ይላል። አያችሁት። እግዚአብሔር የጻድቁን ቤት ባዶ እንዲሆን ወይም በብድህነት የተሞላ እንዲሆን ፕላን የለው። መጽሐፍ ቅዱስ ሲናገር ጎለመስኩ አረጀው አለመዝሙር መዝሙር 34 ላይ ዳዊት በቃሉ ላይ ሲናገር ነገር ግን ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ነው ያለው። ስለዚህ የልመናን ህይወት እግዚአብሔር ከጻድቁ ቤት ላይ ለዘላለም ይነቅለዋል። ከዛ ምሳሌ 15 ቁጥር 6 ላይ ደግሞ የጻድቃን ቤት በብዙ ሀብት የተሞላ እንደሆነ የእግዚአብሔር ቃል ይናገራል። የጻድቃን ቤት በብዙ ሀብት የተሞላ ነው፣ የክፉዎች ገቢ ግን መከራን ታመጣባቸዋለች። ብዙ ሀብት ማለት የተትረፈረፈ በብዛቱ ሊሆን ይችላል፣ በመጠኑ ሊሆን ይችላል፣ በቁጥሩ ሊሆን ይችላል፣ በደረጃው ሊሆን ይችላል፣ በጥራቱ ሊሆን ይችላል፣ በብቃቱ ሊሆን ይችላል፣ በጥንካሬውና በአስደናቂ ሁኔታ ነው እንዲሆን የሚፈልገው እግዚአብሔር። ስለዚህ እግዚአብሔር በግሬት የሆነ ዌልዝ የጻድቃንን ቤት መሙላት ይፈልጋል። በደንብ ልትቀበሉት እና ልናምነው የሚገባ እውነት ስለሆነ ማለት ነው። ብዙ ሰዎች አስተሳሰብ ውስጥ እግዚአብሔር ሕዝቡን እንደማይባርክ ሕዝቡ ላይ መልካም እንደማያደርግ፣ ነገር ግን አያችሁት? የሰዎች አስተሳሰብ ሳይሆን ሊገዛን የሚገባው ሊገዛን የሚገባው የእግዚአብሔር ቃል እውነት ነው። የሰዎች አስተሳሰብ ወይም የሰዎች ፍልስፍና ወይም የሰዎች ቲዎሎጂ የትም ሊያደርሰን አይችልም። የእግዚአብሔር ቃል እውነት ግን መጽሐፍ ቅዱስ እውነትን ታውቃላችሁ እንጂ ያለው የሰዎችን ፍልስፍና ታውቃላችሁ አላለ እውነትን ታውቃላችሁ አለ ዮሐንስ ወንጌል 832 ላይ። እውነትም አርነት ያወጣችኋል። አያችሁ ከብዙ ከተያዝንበት ነገር አርነት የሚያወጣን የእግዚአብሔርን ቃል እውነት መቀበልና ያንን ቃል አምኖ በዛ ቃል መሰረት መመላለስ ነው። በዛ ውስጥ ሲሆን እግዚአብሔር ህይወታችንን ለዘላለም ነፃ ያወጣዋል።